አርዕስተ ዜና። የትግራይ ክልል ግብርና ቢሮ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት ለክልሉ ወሳኝ የሆነው የግብርና መሬት ግማሽ ያህሉ ለአገልግሎት ተደራሽ ሳይሆን መቅረቱን ገልጿል። የክልሉ ግብርና ቢሮ ኃላፊ እንደገለጹት በሰላም ስምምነቱ ዙሪያ ባሉ ችግሮች የተነሳ አሁን ላይ እየታረሰ ያለው መሬት 50 በመቶ ብቻ ነው ብለዋል። በኢትዮጵያ ውስጥ ትክክለኛውን ሕክምና እንዲሁም የተለያዩ የላቦራቶሪ ምርመራ አድርጎ ትክክለኛውን ውጤት ማግኘት አሁንም አሳሳቢ እንደሆነ የኢትዮጵያ የጥራት ሽልማት ድርጅት አስታወቀ። በተጨማሪም በሕክምናና ላቦራቶሪ አገልግሎት ዘርፍ የጥራት ጉዳይ እንደ መፎካከሪያ እየተቆጠረ መሆኑ የተገለጸ ሲሆን ይህም ይበልጥ ሊጠናከር እንደሚገባው ተገልጿል። የማዕድን ሚኒስቴር ህገወጥ የማዕድን ንግድና ኮንትሮባንድን ለመግታት በሚል በሀገሪቱ ውስጥ የማዕድን ምርቶችን በአየር ትራንስፖርት ማጓጓዝ ላይ ገደብ መጣሉን አስታውቋል። ገደቡ የመጣው በሲቪል አቬሽን ዋና ደህንነት መምሪያ አማካኝነት ሲሆን ከክልሎች በአውሮፕላን ተጭኖ ወደ መሀል ሀገር የሚመጣ ማዕድን አቅጣጫ ቀይሮ በኮንትሮባንድ እንዳይወጣ ለመከላከል ያለመ መሆኑ ተገልጿል። የእስራኤል ጦር በትናንትናው ዕለት በሊባኖስ ዋና ከተማ ላይ ከባድ ጥቃት መፈጸሙ ተነግሯል። ጥቃቱ ኢላማ ያደረገው በሊባኖስ ውስጥ የሚንቀሳቀሰውን የሄዝቦላ አመራሮችን ላይ የነበረ ሲሆን በጥቃቱም አንድ የሄዝቦላ ከፍተኛ አመራር መገደሉ ተነግሯል። ሄዝቦላ በጥቃቱ አዛዡን ጨምሮ የአምስት ሰዎች ሕይወት ማለፉን ገልጿል። እነዚህንና ሌሎች መረጃዎችን አብራችን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነው። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት የትግራይ ክልል ወሳኝ የሆነው ግማሽ ያህሉ የእርሻ መሬት ለአሁኑ ለእርሻ አገልግሎት ተደራሽ ሳይሆን መቅረቱን የትግራይ ክልል ግብርና ቢሮ አስታወቀ። የክልሉ የግብርና ቢሮ ኃላፊ አቶ ዓለም ብርሃን አሪፈዮ ለካፒታል እንደገለጹት በሰላም ስምምነቱ ዙሪያ ባሉ ችግሮች የተነሳ አሁን ላይ እየታረሰ ያለው መሬት 50 በመቶ ብቻ ነው። ቀሪው ደግሞ በተለያዩ ኃይሎች ቁጥጥር ስር በመሆኑ የአካባቢውን ማህበረሰብ፣ ተፈናቃዮችና ከመሬቱ ተጠቃሚ መሆን የሚገባቸው አካላት ሊደርሱበት አልቻሉም። ጉዳት እንዲደርስበት ትልቅ ኢኮኖሚ ቀውስ እንዲከ ሰት አድርጓል፣ በማለት አስረድተዋል። ለዚህ ችግር ዋነኛ መሠረት የሆነው የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ተግባራዊ ያለመደረጉና ክልሉ ቀድሞ ወደነበረበት ሰላም ሁኔታ ለመመለሱ መሆኑን ተገልጿል። አቶ ዓለም ብርሃን የፌዴራል መንግስትና ዓለም አቀፉ ማህበረሰብ ለሰላም ስምምነት ሙሉ ትግበራና በትግራይ መደበኛ ሁኔታ ለመመለስ በቂ ትኩረት ባለመስጠታቸው ተችተዋል። የጦርነቱ ማዕከል ያልነበሩት ምዕራባዊ እና ደቡባዊ ዞኖች እንኳን እስካሁን ድረስ መረጋጋት ሊመለሱ ይገባ እንደነበር ጠቁመዋል። የግብርና ቢሮ በ2017 በጀት ዓመት ሙሉ ሰላምና ማገገም ይኖራል በሚል ግምት 13 ሚሊዮን ሄክታር መሬት ለማረስና 26 ሚሊዮን ኩንታል ምርት ለመሰብሰብ አቅዶ ነበር ሆኖም አሁን ላይ ሊታረስ የቻለው 763 ሺህ ሄክታር ብቻ በመሆኑ የሚሰበሰበው ምርት ከታቀደው ከ50 በመቶ በታች እንደሚሆን ይገመታል በተጨማሪም ያልተለመደ ዝናብ ተባዮችና የበሽታ ወረርሽኝ ያካተተ የአየር ንብረት መዛባት ባለፈው ጥቅምት ወር በተወሰኑ ዞኖች ላይ ጉዳት ማድረሱን ከቢሮው የተገኘው መረጃ ያመላክታል በኢትዮጵያ ውስጥ ትክክለኛን ሕክምና እንዲሁም የተለያዩ የላቦራቶሪ ምርመራን አድርጎ ትክክለኛውን ውጤት ማግኘት አሁንም አሳሳቢ እንደሆነ የኢትዮጵያ የጥራት ሽልማት ድርጅት ዋና ዳይሬክተር ቴዎድሮስ መብራቱ ተናግረዋል። አክለውም በሕክምናና ላብራቶሪ አገልግሎት ዘርፍ የጥራት ጉዳይ እንደ መፎካከሪያ እየተቆጠረ ነው ያሉ ሲሆን ይህም ይበልጥ ሊጠናከር እንደሚገባው ገልጸዋል። ዳይሬክተሩ ይህንን ያሉት የአድቫንኬር አድቫንሲንግ ላብራቶሪ ምርቃት ላይ ነው። ላብራቶሪው በኢትዮጵያ ውስጥ ከሕክምናና ከላብራቶሪ ምርመራ ጥራት ጋር ያሉ ችግሮችን በከፍተኛ ደረጃ የሚፈታና ጥራት ላይ ዋነኛ ትኩረቱን አድርጎ ወደ ስራ እየገባ ያለ ተቋም መሆኑን የድርጅቱ ስራ አስፈጻሚ ፌቨና ለማየው ተናግረዋል። በዚህ በተጨማሪም የካንሰር ሕክምናን ጨምሮ በሀገር ውስጥ የሚሰጡ ሁሉንም የላቦራቶሪ ምርመራዎችን ማከናወን አቅም እንዳለው ተገልጿል። በቀጣይነትም ተጨማሪ በሀገር ውስጥ የሌሉ የላቦራቶሪ አገልግሎቶችን የመጀመር እንዲሁም በሀገር ውስጥ ሆነ በአፍሪካ ደረጃ የዘርፉን ልዕቀት ማዕከል የመሆን እቅድ እንዳለው ተነግረዋል። የማዕድን ሚኒስቴር ህገ ወጥ የማዕድን ንግድ እና ንግድና ኮንትሮባንድን ለመግታት በሚል በሀገሪቱ ውስጥ የማዕድን ምርቶች በአየር ትራንስፖርት ማጓጓዝ ላይ ገደብ መጣሉን አስታውቋል። ገደቡ የመጣው በሲቪል አቪሽን ዋና የደህንነት መምሪያ አማካኝነት ሲሆን ከክልሎች በአውሮፕላን ተጭኖ ወደ መሀል ሀገር የሚመጣ ማዕድን አቅጣጫ ቀይሮ በኮንትሮባንድ እንዳይወጣ ለመከላከል ያለመ መሆኑ ተነግሯል። በማዕድን ሚኒስቴር የማዕድንና ግብይት መሪ ስራ አስፈጻሚ የሆኑት እዮብ በቀለ እንዳብራሩት ይህ አሰራር ከተጀመረ በኋላ ህጋዊ ኤክስፖርት አድራጊዎች በኤሌክትሮኒክስ ሲግናል ዊንዶ ሲያመለክቱ ሚኒስቴሩ ለሲቪል አቪሽን ደብዳቤ በመጻፍ ጫፍ ማዕድን እንዲጓጓዝ እየተስተናገዱ ይገኛሉ። ሆኖም ይህ አሰራር ከክልሎች ማዕድን በማሰባሰብ ለአዲስ አበባ ነጋዴዎች ሲያቀርቡ ለነበሩ ቀጥተኛ ኤክስፖርት አድራጊ ላልሆኑ አካላት ምቹ ያልሆነ ሁኔታ ፈጥሯል። በተጨማሪም የማዕድን ዘርፉ በስትራቴጂ ለማሻሻል የድንጋይ ከሰልን ጥራት ለማረጋገጥ የማጠቢያ ፋብሪካዎች እየተገነቡና ለጌጣጌጥ ማዕድን የሀገር ውስጥ ቴክኖሎጂ አቅምን በመገንባት ላይ ቢሆንም የሎጂስቲክስ እና የፋይናንስ ውስንነቶች የዘርፉን አጠቃላይ እድገት አጨናንቆት መቆየቱ ተጠቁመዋል። የጊኒ ቢሳው ህዝብ ፕሬዝዳንታዊና የህግ አውጪዎችን ምርጫ ለማካሄድ ድምፁን ሰጥቷል። የአሁኑ ፕሬዝዳንት ኡማሮብ ሲሶኮ ኢምባሎ ለሁለተኛ ዘመን ስልጣን እየተወዳደሩ ይገኛሉ። ይህ ምርጫ በምዕራብ አፍሪካ ዲሞክራሲን በተለያዩ አወዛጋቢ ምርጫዎች ፈተና ውስጥ በገባበት ወሳኝ ወቅት ላይ መካሄዱ ልዩ ትኩረትን ስቧል። ፕሬዚዳንት ኢምባሎ ከሌሎች 11 ፕሬዚዳንታዊ ዕጩዎች ጋር ይፎካከራሉ። ከእነዚህም መካከል በፖለቲካው አዲስ ገቢ የሆኑት ፈርናንዶ ዲያዝ ይገኙበታል። ዲያዝ ከፖርቹጋል የነፃነት ትግልን የመራው ዋነኛው የተቃዋሚ ፓርቲ መሪና የቀድሞ ጠቅላይ ሚኒስትር በሆኑት ዶሚንጎ ሲሞስ ፔሬራ ድጋፍ አላቸው። ፔሬራ እና ፓርቲያቸው የምርጫ ማመልከቻውን በጊዜ ባለማስገባታቸው በባለስልጣናት ከውድድር ውጭ መደረጋቸው የምርጫ ሂደቱን አወዛጋቢ አድርጎታል። ይህም በጊኒ ቢሳው ታሪክ ፓርቲው በምርጫ ካርድ ላይ ሳይካተት ሲቀር የመጀመሪያ ጊዜ ነው። ተንታኞች እንደሚሉት ከሆነ ምርጫው በፕሬዝዳንት ኢምባሎ እና በዲያስ መካከል ከፍተኛ ፉክክር የሚታይበት ይሆናል ተብሎ ይጠበቃል። አሸናፊው በቀጥታ ለማለፍ ከ50 በመቶ በላይ ድምጽ ማግኘት ይኖርበታል። በ201 ወደ ስልጣን የመጡት የቀድሞ የጦር ጄኔራል የሆኑት ፕሬዝዳንት ኢምባሎ ከ20 በላይ ቡድኖችን ባካተተ የፖለቲካ ጥምረት ይደገፋሉ ለሁለተኛ ጊዜ ከተመረጡ መረጋጋትን ለማምጣት ተጨማሪ መንገዶችን ለመገንባትና የውሃ አቅርቦትን ለማስፋፋት ቃል ገብተዋል። ዲያስ በበኩላቸው መሰረታዊ አገልግሎቶችን ለማሻሻል ቃል የገቡ ሲሆን ብሔራዊ እርቅን እንደሚያበረታቱና ወታደሩ ከፖለቲካ ገለልተኛ እንዲሆን እንደሚያደርጉ ተናግረዋል። ጊኒቢሳው በርካታ መፈንቅለ መንግስቶችን ያስተናገደች ሀገር ስትሆን ዋነኛው ተቃዋሚ ፓርቲ ከምርጫ መታገዱና ወታደራዊ ቡድኖች መካከል ያለው ፉክክር ከምርጫ በኋላ ቀውስ ሊፈጥር ይችላል የሚል ስጋትን ፈጥሯል። ፕሬዚዳንት ኢምባሎ በምርጫው አሸናፊ ከሆኑ ባለፉት ሶስት አስርት ዓመታት ውስጥ በተከታታይ ለ ለሁለተኛ ጊዜ ስልጣን የያዙ የመጀመሪያው የምዕራብ አፍሪካዊት ሀገር መሪ ይሆናሉ። የእስራኤል ጦር በትናንትና ዕለትም በሊባኖስ ዋና ከተማ ላይ ከባድ ጥቃት መፈጸሙ ተነግሯል። ጥቃቱ ኢላማ ያደረገው በሊባኖስ ውስጥ የሚንቀሳቀሰውን የሄዝቦላ አመራሮች ላይ የነበረ ሲሆን በጥቃቱም አንድ የሄዝቦላ ከፍተኛ አመራር መገደሉ ተሰምቷል። ሄዝቦላ ከጥቃቱ በኋላ በሰጠው መግለጫም ታላቁ አዛዥ ሲል የጠራውን አሊ ታባታባይ በእስራኤል አየር ጥቃት መገደላቸውን አስታውቋል። ሄዝቦላ ወታደራዊ ክንፍ አዛዥ የነበሩት አሊ ታባታባይ በሊባኖስ ዋና ከተማ ቤሩት ውስጥ በሚገኝ አፓርታማ ቤታቸው ውስጥ ሳሉ በእስራኤል አየር ጥቃት ሰለባ መሆናቸውን አክሎ ገልጿል። ጥቃቱም አዛዡን ጨምሮ የአምስት ሰዎች ሕይወት ማለፍ ነው የገለጸው የሕዝቦላ። እነዚህ የእስራኤል ጥቃቶች በቀጠናው ሰላምን ለማምጣት እየተደረጉ ያሉ ጥረቶችን ወደ ኋላ የሚመልሱ ናቸው ብሏል። ተባታይ በሁለቱ ወገኖች መካከል ከአንድ ዓመት በላይ የዘለቀውን ግጭት ለማስቆም ያለመውን የተኩስ አቆም ስምምነት ተግባራዊ መደረግ ከጀመረ ወዲህ በእስራኤል የተገደሉ ከፍተኛ የሕዝቦላ አዛዥ መሆናቸውን የዘገበው ሮይተርስ ነው። አሜሪካ እና ዩክሬን ከሩሲያ ጋር ያለውን ጦርነት ለማስቆም የተሻሻለና ግልጽ የሰላም ማዕቀፍ ማዘጋጀታቸውን አስታወቁ። ይህ ቀደም ሲል በትራምፕ አስተዳደር ተዘጋጅቶ የነበረውንና በኬቭ እንዲሁም በአጋሮቿ ዘንድ ለሩሲያ ከመጠን በላይ ያደላ ነው ተብሎ የታየውን እቅድ ያሻሻለ ነው ተብሎለታል። በጄኔቫ ስዊዘርላንድ፣ በአሜሪካና በዩክሬን ልዑካን መካከል ከተደረገው ውይይት በኋላ በወጣው የጋራ መግለጫ ሁለቱ ወገኖች ውይይታቸውን በጣም ውጤታማ እንደነበርና በመጪዎቹ ቀናትም እንደሚቀጥሉ ገልጸዋል። ሩሲያ የሚሰነዘረውን ጥቃት በመከላከል የኬቭን ደህንነት እንዴት ማረጋገጥ እንደሚቻል ጨምሮ መፈታት ስላለባቸው በርካታ ጉዳዮች ላይ ዝርዝር መረጃ ግን አልሰጡም ተብሏል። ዋይት ሀውስ በበኩሉ እንደገለጸው አዲሱ የሰላም እቅድ የተጠናከረ የደህንነት ዋስትናዎችን ያካተተ መሆኑንና የዩክሬንን ልዑካንም ይህን ብሔራዊ ጥቅማቸውን እንደሚያንጸባርቅ መናገራቸውን አስታውቋል። የዩክሬን ባለስልጣናት የራሳቸውን የተለየ መግለጫ ያልሰጡ ሲሆን ወዲያውኑም ላስተያየት አልተገኙም ሲል ሮይተርስ ዘግቧል። ውይይቱን የመሩት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጄኔቫ ለጋዜጠኞች እንደተናገሩት የኔቶን ሚና ጨምሮ በሌሎች ጥያቄዎች ላይ አሁንም መሰራት ያለባቸው ስራዎች አሉ። ነገር ግን ቡድናቸው በፕሬዝዳንት ዶናልድ ትራምፕ በሚደገፈው ባለ 28 ነጥብ የዩክሬን የሰላም ዕቅድ ላይ ያልተፈቱ ጉዳዮችን አጥብቧል ሲሉ ገልጸዋል። በኬቪ ጦር ኃይሎች ላይ የቀረበውን ገደብና አከራካሪ የሆኑ የግዛት መስጠት ሐሳቦችን ወደ ኋላ የሚገፋ የተሻሻለ የአሜሪካ እቅድ ካዘጋጁ በኋላ የአውሮፓ ባለስልጣናት የአሜሪካንና የዩክሬንን ልዑካን በንግግሩ መቀላቀላቸውም የተኩስ አቁሙ ዕቅድ ከዚህ ቀደም ከነበሩ የሰላም ሐሳቦች በተለየ መልኩ ለቀጠናው መረጋጋትን ይዞ ሊመጣ ይችላል በሚል ተጠብቋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ